ሁልጊዜ እኔ ትክክል ነኝ ማለት በራሱ ትእቢት ነው። ሰላም ሰላም፣ እንዴት ናችሁ ሰዎች። ከሰዎች ጋር በምናደርገው ንግግር፣ በምናደርገው ውይይት፣ ከሰዎች ጋር ባለን ተግባቦት፣ ባለን ምግባር ሁልጊዜ እኛ ያልነው ይሁን፣ እኛ ያልነው ይደረግ የምንል መሆን የለብንም። እኛ ያልነው ይሁን፣ እኛ ያልነው ይደረግ ስንል እኛ ሁሉ አዋቂ ነን፣ ሁል ጊዜ ልክ ነን ማለት ነው። ግን ሁልጊዜ ልክ፣ ሁልጊዜ አዋቂ፣ ሁል ጊዜ የማይሳሳት ፈጣሪ ብቻ ነው። ሁል ጊዜ ልክ ነኝ ማለት በራሱ ትእቢት ነው። ትእቢት ደግሞ የሴጣን ባህሪ ነው። ማንም ሰው እኔ ልክ ነኝ እኔ ብቻ ያልኩት ይሁን ማለት የለበትም። ለሌሎች እድል መስጠት እድል መክፈት የተገባ ነው። ለምሳሌ ስድስትን ከጓደኛ ጋር በተቃራኒ ቦታ ሆነ ጽፈፍ፣ ለአንተ ስድስት ጽፋ ለእሱ ዘጠኝ ነው። አንተ ስድስት ናት ማለት ስህተት አይደለም። ግን እሱ ዘጠኝ ናት ማለትም ስህተት አይደለም። በእሱ ቦታ ሆነ ብታይለት ምናልባት የሚያጭቅ ቁጥር ዘጠኝ ናት። ስለዚህ አንዳንዴ ለሌሎች እድል መስጠት እንልመድ። ሰላም